መኪናውን መንዳት አምሮታል። ግን ደግሞ የመኪናው ረዳት እንጂ ሾፌር አይደለም። መንጃ ፍቃድም አላወጣም። ቁልፉም በእጁ የለውም። እነዚህ ሁኔታዎች ግን የፍላጎቱን ከመሙላት አላገዱትም። ኮድ 3 ታርጋ ቁጥር የሆነውን መኪና አስነስቶ ለማሽከርከር ሲሞክር ሳይሳካ ቀርቶ መኪናው ከቴሌፖል ጋር ተጋጭቶ ጉዳት ደረሰበት። የደረሰውን ጉዳት ለማስጠገን የመኪናው ባለቤት ብር 146998 50 ወጪ ማድረጉን ጠቅሶ ኢንሹራንስ የሰጠውን ድርጅት በልተካልኝ ሲል ጠይቆታል። ተጠያቂው ኢንሹራንስ ግን በጥያቄው አልተስማማም። ኢንሹራንስ መስጠቴ እውነትም ቢሆን ጉዳቱ የደረሰው ግን ረዳቱ መንጃ ፍቃድ ሳይኖረው ሲያሽከረክር በመሆኑ በውላችንም በሕግም መሠረት እኔ ጉዳቱን ለመካስ አልገደድም፣ ኃላፊነትም የለብኝም በማለት መልስ ሰጥቷል። በመልሱ ያልተስማማው የመኪናው ባለቤት እንግዲያውስ ሕግ ይዳኘናል ብሎ ወደ ፍርድ ቤት ሄዷል። ክሱንም አቅርቧል። ሕጉም ዳኝቷል። ግን ምን ተወሱ ነው ይሆን? አድምጣችሁ እንድትጠቀሙበት አሁን በመጠኑ እናወራለን። ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሠራው የኢትዮጵያ የፌዴራል ጠበቆች ማኅበርና ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ራስዎን ለመጠበቅ በዘመን ኢንሹራንስ ይተማመኑ የሚለው ዘመን ኢንሹራንስ እንድታደምጡ ጋብዘዋችኋል። በደል የፈጠረው ስብራት ቂምን ይዞ ወደ ትውልድ እንዳይሻገር ፍትሕ መድኃኒት ሆኖ ቁስል ሁሉ ዛሬ ይሻር። የመኪናው ባለቤት ያቀረቡትን ክስና ተከሳሹ መድን ሰጪ ድርጅት የመለሰውን መልስ የመረመረው ፍርድ ቤቱም በመድን ውል ማግለያ መሠረት መድን ሰጪው ከኃላፊነት ሊድን የሚችለው የመኪናው ረዳት መኪናውን እያሽከረከረው ባለቤቱ አውቀውና ፈቅደው ስለመሆኑ ማስረዳት ሲችል ብቻ ነው። ነገር ግን ተከሳሽ ይህንን አላስረዳም። በመሆኑም ኃላፊነት አለበታልም የንግድ ሕግ አንቀጽ 664 ኑስ አንቀጽ 1 ድንጋጌን በመጥቀስ ለደረሰው ጉዳት መድን የመስጠት ግዴታውን እንዲወጣና ክስ የቀረበበትን ገንዘብም እንዲከፍል ፈርዷል ኢንሹራንሱ ፍርዱን ተቃውሞ ይግባኙን ለፌዴራል ከፍተኛ ፍርድ ቤት ቢያቀርብም አልቀናውም። የስር የእስር ፍርድ ቤት ውሳኔ ትክክል ነው ተብሎ ጸንቶበታል። ኢንሹራንሱ ግን አልጸናም። ሰበር ሆይ ይህንን የህግ ስህተት አይተህ የመጨረሻ ውሳኔህን ስጠኝ በማለት አቤቱታውን ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቅርቧል። የሰበር መዝገብ ቁጥር 50199 ተከፍቶና ያስቀርባል ተብሎ ግራ ቀኙን ተከራክረው የህግ ትርጉምም ውሳኔም ተሰጥቷል። ሰበር ግን ምን ወስኖ ይሆን? ይህ ጉዳይ በቅጽ 12 ስለታተመ ሙሉውን እንድታነቡት አደራ ላስቀድም። የአሁን ተጠሪ ማለትም የመኪናው ባለቤትና መድን ሰጪው የኢንሹራንስ ውል እንዳላቸው አላከራከረም። የመኪናው ባለቤትም መጀመሪያም ክሱን ሲያቀርብ መኪናው አደጋ የደረሰበት የመኪናው ረዳት ቁልፉን ሰርቆ ሲያሽከረክር ስለመሆኑ በክሱ ጠቅሷል፣ ያለው ሰበር በኢንሹራንስ ውላቸው ላይ የመድን ገቢው ወይም ባለንብረቱ ዕውቅናና ስምምነት የሌለው ግለሰብ ከፍቃድ ሰጪ ባለሥልጣን ወይም በሌላ ህግና ደንብ ለማሽከርከር ፍቃድ ሳይኖረው ወይም በአስካሪ መጠጦችና እጾች ተጽዕኖ ስር ሆኖ ሲያሽከረክር በሚፈጠርና በሚደርስ አደጋ ጉዳትና ብልሽት መድን ሰጪው ኃላፊነት እንደሌለበት ተዋውለዋል። ኢንሹራንሱም ኃላፊነት የለብኝም የሚለው ይህንን የውላቸውን ድንጋጌ በመጥቀስ ነው። መኪናው ላይ ጉዳት የደረሰው መንጃ ፍቃድ በሌለው የሾፌሩ ረዳት ሲሽከረከር መሆኑም ተረጋግጧል። ቀደም ሲል እንዳነሳ ነው በእንደዚህ ያለ ሁኔታ ለሚደርስ ጉዳት ኢንሹራንሱ የመካስ ኃላፊነት እንደሌለበት የመኪናው ባለቤትም በውሉ ተስማምቷል። ረዳቱ ቁልፉን ሰርቆ ነው ያሽከረከረው ቢልም ይህ ስለመሆኑ በማስረጃ አላረጋገጠም ሲል አከለ። በዚህ መልኩ የማስረዳት ሸክሙ የመኪናው ባለቤት ሆኖ እያለ የስር ፍርድ ቤት ግን ይህንን ወደ ኢንሹራንስ ሰጪው ማስተላለፉና መወሰኑ መሰረታዊ የህግ ስህተት ነው ሲልም በፍርድ አተታው ጻፈም። በእርግጥ በንግድ ሕግ ቁጥር 664 ንዑስ አንቀጽ 1 መሰረት የመኪናው ባለቤት ኃላፊ በሚሆንባቸው ሰዎች ጥፋት ምክንያት ለሚደርስ ጉዳት ኢንሹራንስ ድርጅቱ ኃላፊነት አለበት ያለው ሰበር፣ በቀረበለት ጉዳይ ግን ጉዳቱ የደረሰው መንጃ ፍቃድ በሌለው የሾፌሩ ረዳት ሲሽከረከር መሆኑ ብቻውን ኢንሹራንሱን ከኃላፊነት ነፃ ሊያደርገው ይገባል ነው ያለው። መንጃ ፍቃድ ሳይኖር ማሽከርከር ወንጀል ነው። ሕጉም ከልክሎ ጥበቃ ያደረገው ለባለንብረቱ ጥቅም ብቻም ሳይሆን ለሕዝብ ደህንነት ጭምር ነው። ስለሆነም ጉዳቱን ያደረሰው የሾፌሩ ረዳት በመኪናው ባለቤት ስር የሚሆን ሰው ነው በሚል ምክንያት ኢንሹራንሱ ኃላፊነት አለበት ተብሎ መወሰኑ የተዋዮቹን የማግለያ ስምምነትና ለሕዝብ ጥቅም ተብለው የተደነገጉ ድንጋጌዎችንም ከግምት ያላስገባ ነው በማለት ውሳኔውን ሽሮታል። ኢንሹራንሱ ኃላፊነት የለበትም በማለትም ወስኗል። የሕግ ትርጉም የተሰጠበት ጉዳይም ይሆንም በንግድ ሕጉ የመድን ሰጪን ግዴታና ኃላፊነት በተመለከተ የቀረቡ ድንጋጌዎች መድን ሰጪው ከመድን ገቢው ጋር አንዳንድ ኃላፊነቶችን ለማስቀረት በሚል ከተስማሙባቸው ድንጋጌዎች ጋር ተገናዝበው ስራ ላይ መዋል ያለባቸው ስለመሆኑ ነው ያለው። ዛሬውን አበቃን። እንድታደምጡ ጋብዘዋቸው የነበሩት ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሠራው የኢትዮጵያ የፌዴራል ጠበቆች ማኅበርና ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ራስዎን ለመጠበቅ በዘመን ኢንሹራንስ ይተማመኑ የሚለው ዘመን ኢንሹራንስ ነበሩ። አመስግነናል። ከሁሉም ከሁሉም የሚበልጠው የአእምሮ ሰላም ከእኔም ከእናንተም ጋር ይሁን።